የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅን መርምሮ አጸደቀ። አዋጁ እስከ አሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝባር 1995 የሚያሻሽል ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምፀ ተዓቅቦ በአብላጫ ድምፅ ጸድቋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን መራውል ከድር ዚ ስቱዲዮ ተገኝቷል። መራውል፣ እንኳን ደህና መጣ። እንኳን ደህና ቆየ። አመሰግናለሁ። የምክር ቤቱ የዛሬው ውሎ ምን ይመስላል? መልካም ቀደም ሲል እንግዲህ ምን ይችል አንተም እንዳነሳኸው የምክር ቤቱ በዛሬው እለት ባካሄደው 22ኛ መደበኛ ስብሰባው ላይ በተለይም ደግሞ የፌዴራል መንግስት በክልሎች ጉዳይ ላይ ጣልቃ የሚገባበትን ስርዓት ለመደንገግ የወጣው አዋጅን በአብላጫ ድምጽ አጽድቋል ማለት ነው። እንግዲህ አዋጁ ከዚህ በፊት በስራ ላይ የነበረውን አዋጅ ቁጥር 359 ህዝብ 1995ን የሚተካ ሲሆን አዋጁ እንግዲህ ቁጥር ተሰጥቶታል 1373 ህዝብ 2017 ነው በሁለት የድምጽ ታቅቦ በአብላጫ ድምጽ ነው የጸደቀው ማለት ነው እንደሚታወቀው ከዚህ ቀደም በስራ ላይ የነበረው አዋጅ በተለይም በህገ መንግስቱ የተቀመጠውን የፌዴራልና የክልል መንግስታት የስልጣን ክፍል እንደተጠበቀ ሆኖ የፌዴራል መንግስት በተለያዩ የልዩ ሁኔታዎች በክልል ጉዳዮች ላይ ጣልቃ እንደሚገባ አስቀምጧል ማለት ነው። እንግዲህ ለማስታወስ ያህል እንግዲህ ከክልሉ አቅም በላይ የሆነ የጸጥታ መደፍረስ ሲያጋጥም በክልሉ መሰረር ጥያቄ መሰረት እንዲሁ ጣልቃ የሚገባ ይሆናል። በማናቸውም ክልል እንግዲህ ሰብዓዊ መብቶች ሲጣሱና ክልሉ ድርጊቱን ማስቆም ሳይችል ሲቀር ከዛ ባለፈ ደግሞ ማናቸውም ክልል ህገ መንግስቱን በመጣስ ህገ መንግስታዊ ስርዓቱን እንግዲህ አደጋ ላይ የጣሉ እንደሆነ የፌዴራል መንግስት ጣልቃ መግባት እንደሚችል ያስቀምጣል ማለት ነው። ከዛ ባለፈ እንግዲህ የዛሬው የነበረውን አዋጅ ማሻሻል ያስፈለገበት አንዱ ነጥብ የፌዴሬሽን ምክር ቤት የሚሰጠውን የጊዜያዊ አስተዳደር የቆይታ ጊዜ እንዴት እና በምን መልኩ እስከ መቼ ይራዘማል የሚለው ላይ ትኩረቱን አድርጓል ማለት ነው። እንግዲህ ከዚህ በፊት የነበረው አዋጅ በተለይም ደግሞ የፌዴሬሽን ምክር ቤት ነው ስልጣኑን ወይም ደግሞ የቆይታ ጊዜውን የሚወስነው ማለት ነው። የፌዴሬሽን ምክር ቤት ደግሞ በአመት ሁለት ጊዜ ብቻ ነው የሚሰበሰበው ማለት ነው። እንግዲህ በዚህም ምክንያት አሁን ደግሞ የትግራይ ክልል አይነት አስቸኳይ እልባት ወይም ደግሞ መፍትሄ መስጠት የሚፈልጉ ጉዳዮች በሚያጋጥሙ ጊዜ እንግዲህ ይህ ከዚህ በፊት የነበረው አዋጅ ተግባራዊ ሲደረግ የተለያዩ ክፍተቶች ይስተዋሉበት ነበር ማለት ነው። ከዛ ባለፈ ደግሞ የ አሁን ላይ የተሻሻለው አዋጅም እንግዲህ በአጠቃላይ ቀድሞው የነበረውን አዋጅ ተግባራዊነቱ ላይ ጉልህ ክፍተት ሆኖ ሲነሳ የነበረውን ቀደም ሲል ያነሳውልን የጊዜ አስተዳደር ቆይታን የማራዘም ጉዳይ ላይ እልባት ይሰጣል ተብሎ ነው የሚታሰበው። የምክር ቤት አባላቱ እንግዲህ በዚሁ ጊዜ የተለያዩ ጥያቄዎችን አንስተዋል። የበዛሬው ላይ የተሻሻለው አዋጅ ሞሽን ከቀረበ በኋላ የየራሳቸውን አስተያየት ሰጥተዋል። እንዲሁም ደግሞ የ ድጋፋቸውንም የገለጹ የምክር ቤት አባላቶች ነበሩ ማለት ነው። በዋናነት እንግዲህ በዚህ በአዋጁ ላይ በተጨማሪነት መሻሻል አለባቸው ያሏቸውንም ነጥቦች አንስተዋል። በአዋጁ ላይ እንግዲህ የሪፖርት አቀራረብና የተጠያቂነት ጉዳይን በተመለከተም እንዲሁ የምክር ቤት አባላቱ አንስተዋል። የምክር ቤት አባላቱ እንግዲህ በዛሬው የሃያ ሁለተኛው መደበኛ ስብሰባ ላይ ያነሷቸውን ጥያቄዎች እንዲሁም ደግሞ አስተያየቶችና የድጋፍ ድምጾችን ተከታትለን እንመለስ ምንችል አራት አራት ላይ የበፊቱ አዋጅ ላይ ሦስት ሀምሳ ዘጠኝ አንቀጽ አስራ አራት አራት ላይ የፌዴራል ጉዳዮች ሚኒስቴር የሚል አለ። የፌዴራል ጉዳዮች ሚኒስቴር የሚል የለም አሁን። ስለዚህ ምናልባት ይሄ አንቀጽም አብሮ መሻሻል መቻል አለበት ወይም በሰላም ሚኒስቴር ወይም በሌላ አካል ተብሎ አብሮ መሻሻል መቻል አለበት የሚል አስተያየት አለኝ። ንዑስ አንቀጽ ሦስት ላይ ያለውን ያጋጠመውን ችግር የሚፈታ ነው። ምክንያቱም የፌዴሬሽን ምክር ቤት በዓመት ሁለት ጊዜ ብቻ የሚገናኝ ስለሆነ ይህንን ችግር ለመፍታት በአንድ በኩል ለአፈ ጉባኤ ስልጣን ለመስጠት ነው። የአፈ ጉባኤውን ስልጣን ደግሞ አቢዩዝ እንደማያደርግ ፉል ፓወር ደግሞ ለፌዴሬሽን ምክር ቤት ስልጣን ይሰጣል። ስለዚህ እኔ በጣም አስፈላጊ ማሻሻያ ስለሆነ ተቀብለን ብናጸድቀው የሚል የድጋፍ ሀሳብ ለመስጠት ነው። አመሰግናለሁ። ምንችል ቀደም ሲልም እንዳነሳሁት ይህ የተሻሻለው አዋጅ በአጠቃላይ ቀድሞ የነበረው አዋጅ ላይ ተግባራዊነትን በተለይ ጉል ክፍተት የነበረበትን እንዲሁም ደግሞ የጊዜ አስተዳደርን የቆይታ እንዴትና እስከ መቼ ይራዘም የሚለውን ክፍል ብቻ የሚመለከት አዋጅ ነው ማለት ነው። ከዛ ባለፈ ለነዚህ ቀደም ሲል ለተከታተል ናቸው የምክር ቤት አባላት ጥያቄዎችና አስተያየቶች ደግሞ የፍትህ ሚኒስትሯ ሀና አርያ ሥላሴ ምላሽና ማብራሪያ ሰጥተው ነበር። ሚኒስትሯ እንግዲህ የተሻሻለው አዋጅ ህገ መንግስታዊ ስርዓትን አደጋ ላይ ሲወርቅ በፌዴሬሽን ምክር ቤት ውሳኔ ሰጭነት የሚቋቋም የጊዜ አስተዳደርን የቆይታ ጊዜ እንዴትና ለምን ያህል ጊዜ ሊራዘም እንደሚችል የተመለከተ መሆኑን እሳቸውም አንስተዋል። በተለይም ደግሞ በትግራይ ክልል የተቋቋመው ጊዜ አስተዳደር በክልሉ ያሉ ቀሪ ስራዎችን ለማጠናቀቅ እድል የሚሰጥ መሆኑንም አንስተዋል ማለት ነው። እንደምናስታውሰው ደግሞ የፕሪቶሪያ ስምምነት በተለይም ደግሞ የትጥቅ ማስፈታት ከዛ ባለፈ ደግሞ መልሶ የማቋቋም ጉዳይ ላይ የተወሰኑ ክፍተቶች እንዳሉ፣ ያልተጠናቀቁ ቀሪ ስራዎች እንዳሉ ይታወቃል። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድም እንግዲህ ባለፈው የምክር ቤት ውሏቸው ላይ አንስተው ነበረ። የጊዜያዊ አስተዳደሩ የቆይታ ጊዜ ለአንድ አመት ያህል ሊራዘም እንደሚችል እና ከዛ ባለፈ ደግሞ የአመራሮች ወይም ደግሞ የግለሰቦች ለውጥ ሊኖር እንደሚችል አንስተው ነበረ። እንግዲህ ሚኒስትሯ በምላሻቸው ሌላው ያነሱት ነገር በተለይም ደግሞ ይህ የተሻሻለው አዋጅ በክልሉ ዘላቂ ሰላምን ለማምጣት ከዛ ባለፈ ደግሞ ህገ መንግስቱን አደጋ ላይ የሚጥሉ ምልክቶችንም እንዲሁ ደግሞ ቀድሞ ለመከላከል የሚያስችል መሆኑን አንስተዋል። ሚኒስትሯ እንግዲህ የሰጡትን ማብራሪያ ዛሬው ተከታትለን እንመለስ። ምንችላ በክልሉ ውስጥ ያለውን ጊዜያዊ አስተዳደር የቆይታ ጊዜ በማስቀጠል ለዘላቂ ሰላም ጊዜያዊ አስተዳደሩ በሚሰጠው የሥራ ኃላፊነት መሰረት እንዲሰራ የሚያስችል ነው። በዚህ ማሻሻያ ላይ ከተካተተው እንዴት ይራዘማልና በምን መልኩ ይራዘማል የቆይታ ጊዜው ከሚለው በተጨማሪ የመጨረሻው ንዑስ አንቀጽ ሰባት ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር ዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። ስለዚህ በዛ ላይ የተቀመጡለትንም በአዋጁ አሁን በስራ ላይ ባለው አዋጅ 359 ላይ በተቀመጡት ኃላፊነቶች መሰረት ጊዜያዊ አስተዳደሩ ወደ መደበኛ አስተዳደር ለመግባት አስፈላጊ የሆኑ ሁሉ እርምጃዎችን እንዲፈጽም ተጨማሪ ትዕዛዝ ሊሰጠው ይችላል ማለት ነው። ስለዚህ በአጠቃላይ ይሄ ቀርቦ ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜ በክልሉ ካለው ነባራዊ ሁኔታ፣ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘትና ህገ መንግስታዊ ስርዓቱን ለመጠበቅ ጥሩ መደላደል የሚያስቀምጥ ነው ማለት ነው። እንግዲህ የጊዜ አስተዳደር የቆይታ ጊዜን በተለይም ደግሞ በክልሉ ውስጥ ዘላቂ ሰላምን ለመፍጠር በቀጣይ ደግሞ ያሉ ቀሪ ስራዎችንም እንዲሁ ለመፈጸም ከዛ ባለፈ ደግሞ የህገ መንግስት ላይ የተቃጡ አንዳንድ አደጋዎችንም እንዲሁ ለመከላከል በብዙ የሚያግዝ እንዲሁም ደግሞ መደላደልን የሚፈጥር ነው። በቀጣይም ደግሞ ይህ ጊዜ አስተዳደር ወደ መደበኛ አስተዳደር የሚያደርገውንም ጉዞ በብዙ የሚያግዝ ነው። ምርጫም እየተቃረበ እንደመሆኑ ይህንን የሚያሳካ ይሆናል ተብሎ ነው የተነሳው። ምንችል ይችል እንግዲህ ለአሁኑ በእኔ በኩል ያለው መረጃ ይህንን ይመስል። መራውን ለመረጃ አመሰግናለሁ።